ቦታ ስፈልጋ አገኘው። እባክህ ምን እየተካሄደ ነው? ልትነግረኝ ነግረኝ ትችላለህ? ሻውም እየተፈላ ነው፣ ቡናውም እየተፈላ ነው፣ ወተቱ እየተሸጠ ነው። ቆቀሯ ሳምብሰ ሁሉም አለ። በሺ ነ እየቀለልኩ አይደለም። እኔስ እየቀለልኩ ይመስለሻል እንዴ? ደግሞ አይቻችኋለሁ። እሺ እደድ እና ማንን? አንተ ነው ሄቨንን እና ያየሽን እንደሆነስ ምን እያወራችሁ ነበር? ቦቸን እየቀለድኩ አይደለም፣ እባክሽን፣ እየቀለድኩ አይደለም። ቀልደኛ ቆየ ማለት እንደሆነ ታውቃለህ። አብረህ እንደዚህ አፍን እየተከፈትክ አባትዮ፣ በጣም ብዙ ችግር ከማየት ነው ያመጣሁት። ምን ማለት ነው? ይወልሽን ናት። ከችግር ጋር ብዙ አመት ተቆራኝተሽ ስትኖሪ ብዙ ነገር ትለምጃለሽ። በተለይ ደግሞ የሰውን ልጅ ማክበር እንጂ መፍራት እንደሌለብሽ። ይኸውልሽ እኔ ከልጃቸው ጋር ምንም ነገር ሳይኖረኝ ቢያባርሩኝ ጸጥ አይችሉት ግን ደሞ እሳቸው እስኪ ጸጸቱ ድረስ። አንተ በራብ ትሞታለህ። ምን ሆነሻል? የሰማይ ወፎችን ሳያርሱ ሳያጭዱ የሚመገብ አምላክ ለእኔ ያሳል እንዴ? ቦቼ ግን ምክሬን ብትሰማኝ ጥሩ ነው። ቆይ ቆይ ቆይ ቆይ ቆይ፣ እኔ የምለው አንቺ ግን ምን ሆነሽ ነው እኔን መምከሪያ ማድረሽ እንዲሁ እንዴ? አንቺ ልጅ ግን በኋላ እረፍ። ይወልሽ እንዲህ እንዲህ እያልሽ ካለ ይበቀር ቤዘሽ በኋላ ቼክ አላደረግሽም። ይሁንክ ጎማሬ አጀ ረጋ ቦቦታ ነስ ይደረጋል። ሂጂ ሸጥ ዶን ውይ ጸግዬ፣ የኔ ቆንጆ፣ ብቻ ስምሽም እያልሽኝ፣ እንዴው አንቺ ስነ ስርዓትሽ የኔ ቆንጆ። እኔ ስነ ስርዓቴን ይዛለሁ። ቆይ ግን የደብዳቤው ነገር እንዴት ሆነልሽ? አያገባሽ እንዴ። ለምንድነው ነው ማያገባኝ እኔ እኮ እህትሽ ነኝ። ች- በቃሽ። ውይ የኔ እናት፣ አናደርኩሽ አይደለ እንዴ? ራስሽ እንደደበቅሽ የምትቀር ይመስሎሻል? ይሄ ደግሞ ምን ማለት ነው? ስለምን እያወራው እንዳለው በደንብ ገብቶሻል። እሺ። ውይ ጸግዬ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል። ጥሩ በቅርቡ በደንብ እንድትረጅ ባላደርግሽ እኔ ጸጋ አይደለውም። እሺ ጸጊ፣ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ። የምን ሙዚቃ? ስልቻ ቀልቀለው፣ ቀልቀለው፣ ስልቻ ጉራ ብቻ። እመኝ ጉራ ብቻ እንዳለሆነ በቅርቡ አሳይሻለሁ። እኔም በጣም ይመቸኛል። ለማንኛው ባይ

ትናንትና ከተለያየም በኋላ ቦኒ እንዴት ሆነች? በጣም ከፍቷት ነበር። ገምቼ ነበር። አንተስ እንዴት ሆንክ? ምንም ደህና አይደለም። ግን ህይወታችሁ በጣም ነው የሚያሳዝነው። እኔ እኮ ወዳታለሁ። ገብቶኛል። እሷ ግን ፈጽሞ ልትቀበለኝ አልቻለች። ግን እኮ አንድ ያልገባ ነገር አለ። ምንድን ነው እሱ? መቅደኝ ነው ግን በጣም ታፈቅረዋለች። እና በፍጹም ወደ እኔ ትመለሳለች ብለህ ተስፋ እንኳን አታድርግ። ተስፋ በማድረግ ላይ ተስፋ ቆርጫለሁ። ግን ድንገት ሳያጥ የማላቁ ስሜት ይረብሸኛል። እሱን ስሜት ላለማስተናገድ ከፈለግ ድጋሚ አታገኛት። ቆይ ታረቁ እንዴ? ስለ እነሱ ምንም ባለ ደስ ይለኛል። ምን ችግር አለው? እኔ ስለ ሰው ህይወት ማውራት ደስ አይለኛል። እሺ አንድ ነገር ብቻ ተባበሪ። ምንድነው እሱ? ደዊላትና ያለችበት ሁኔታ ጠይቀት። ይቅርታ ቤል፣ ይህንን ማድረግ እንኳን አልችልም። በጣም ይቅርታ። ቆይ ግን ፎንቄ ትምህርት ቤት ድረስ መተካሉ ሰርኩሽ ያልከው ናፍቆት ያንስረው ነው አይደለ እንዴ ማንሰራ አንድ ለታለ እንዴ እሱ ቋፍንጫ ብቻ ሙድ ለመያዝ ባልሆነ። ቆይ ግን ዛሬ ስራ የለም እንዴ? ነበረ፣ ባክሽ የሆነ መላፈ ጥሬ ነው የመጣሁት። ፎንቄ ላገኛት ልሄድ ነው ብትል ማን አባቱ ይከለክላል? እሱ ማን አባቱ ይከለክለኛል ብለሽ ነው። ቆይ ግን ምን ሆነ ነው ፊት ጭር ብላል? የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ግን የሆነ ነገር ልጠይቅሽ አስቤ ነበር ምንድን ነው የምጠይቀኝ? ለሞላ ለሆነች ልጅ ስጥል ብለሽ ስጠሹ ደብዳቤ ምን ነበር? ሞላ ማነው ሞላ? ሞላ ፌስት አሉ ይህ በርጣፍ የሆነ ልጅ። ቆይ ምን ብሎ ነው የተቀደደብ? ፎንቄ፣ አሁን ምንም ይበል፣ ምን የጠየቅሹን ብቻ መልሽል። ባልመልስ ምን ልታመጣ ፎንቄ? በናት የጠየቅሹን ብቻ መልሽል። አልመልስ። ለምን? ምክንያቱም ስለማያገባ ፎንቄሞች የሆነ ነገር እያደረግሽ እንደሆነ አውቅብሻሉ። በእርግጠኝነት ጸጋን መንገድ ላይ ጠብቀሽ የምትፈርሻት አንቺ ነሽ። እኔ ደግሞ እየተከታተልኩ እጅ ከፍንጅ ካላያሶች ቀስቴ ሄደለሁ።